ሰላም፣ ጤና ይስጥልኝ እንደምንከረማችሁ፣ ጋስፕሎዝ ማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ ምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሚን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል ሁላችሁንም በሰላምና በጤና እንኳን አደረሳችሁ። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 28 ኢየሱስ ክርስቶስ የተነሳበትን ምዕራፍ ነው። አብራችሁኝ እንድትቆዩ በትህትና እየጋበዝኩኝ ቃል በገባሁት መሰረት የሚቀጥለው ሳምንት ወይም በሚቀጥለው 15 ቀን የዮሐንስ ራእይ ምዕራፍ 13ን አብረን እናያለን። አብራችን ቆዩ። አብረን እናዳምጥ። የማቴዎስ ወንጌል ምዕራፍ 28። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደመብረቅ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና፣ እንደ ተናገረ ተነስቶአልና እና በዚህ የለም፣ የተኛበትን ስፍራኑ እናዩ ፈጥናችሁም ሂዱና ከሙታን ተነሳ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ በዚያም ያዩኛል አላቸው ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። አስራ አንዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ፣ በወልድ፣ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። በጣም ደስ የሚል የመጽሐፍ ቅዱስ ክፍል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት በትንሣኤ እንዳረገና እነ ማርያም ወደ መቃብሩ ሄደው ምን እንዳዩ የሚያስረዳን ነው። ከዚህ ብዙ ነገር እንማራለን ብዬ አስባለሁ። ራሱ ከተናገረው እባክህ፣ 17 ጀምሬ እኔ ደግሞ አነባዋለሁ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ምን አድርጓቸው ደቀ መዛሙርት ያደርጓቸው። እነሆም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የእግዚአብሔርን ስራ በትክክል የሚሰራ ሰው ኢየሱስ ክርስቶስ እስከ ዓለም መጨረሻ ድረስ አብሮት ሆኖ ይሰራል ማለት ነው። እንግዲህ እዚህ ላይ እንደምናየው እያንዳንዱ ፍጥረት የክርስቶስ ደቀ መዛሙርት ሊሆን የተጠራ ነው። ያው በተለያዩ ምክንያቶች እግዚአብሔር አላደለንም፣ በትክክል ቃሉ እንደሚለው ለመከተል እንጂ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው። የኢየሱስ ክርስቶስ ደቀ መዛሙርት ሲኮን የሚሰራው ስራ ደቀ መዛሙርቶቹ እንደሰሩት ነው ማለት ነው እና የእሱ ትእዛዝ ይሄ ነው። ኃይል ሁሉ በእጅ ተሰጥቶኛልና እናንተ ደግሞ ሄዱና አፍሩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ደቀ መዛሙርት የማደርጓቸው። እና አምላካችን ጌታችን ኢየሱስ ክርስቶስ የተነሳበትን የመጽሐፍ ቅዱስ ክፍል ላካፍላችሁ ብዬ ነው። ድል ነስቷል፣ አምላካችንም ተነስቷል። እና ይህንን ደጋግማችሁ አዳምጡት። በሚቀጥለው ሮብ በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሆንላችሁ። ሰላም ቆዩን። ሰላም ያገናኘን።